ቪዲዮው ላይ ያልሽው አንቺ በደንብ ባልሽን ሳትከባከቢ ሳቃርተሽ፣ እንደዛ ያልኩት እንደዛ ያልኩት አሁንም እየተረዳችሁኝ አይደለም። እንዲ አማርኛ እኮ ነው የማወራው። ላለፈ ለቀደመ ይስማከ ሚስቱን በትኖ ልጆቹን ሜዳ ላይ ጥሏለች። አይደለም ሜዳ ላይ አልጣለም፣ ስትማግጫ አግኝቶሽ ነው ፈቶሽ ሄደው። ለምን ባልሽን በስነስርዓት አላሽም ሰብስበሽ ብዬ ምላሽ ሰጠዋት። ስለዚህ ለምን ስሟን አልጠራሽም? ማለቴ አሁን ቪዲዮ ላይ እኮ አይናገርም እንደዛ እኮ የሚል ወይ ማረግ እኔ እኮ የምልሽ ስለ ዲቮርስ ነው። ስሟን ጠርተሻል፣ ለሷ ስሟን ጠርተሻል። አንቺ እንደዚህ እንደዚህ ሳታደርጊ ቀርተሽ እንደዚህ እንደዚህ ነበረብሽ። ግን በአጠቃላይ ስለተፈታሽ ማለቴ ሳትከባከቢ ቀርተሽ ባለሽ ሲሄድብሽ ነው ያልሽውና ዲቮርስ ላይ የሴቶትን ጉዳት ነገር መሰለና በዛ ተሰምቶኛል። አሁን ክሊራ አድርገሽልኛል። ክሊር ነው ማእንደዛ ነው ደግሞ ክሊር ጋር ከዛ ሁለተኛ ቆይ ቆይ ልመልስልሽ። አመሰግናለሁ ይሄ ስለጠየቅሽልኝ። ኒው ታሪክ እያስተጋባ ነው። አየሽ ፋሲካ ስትማግጥ አልተገኘችም። አሁን ሰው እንዲረዳ የምፈልገው ስትማግጥ የተገኘችው የሱ ኤክስ ናት፣ የማሩ ኤክስ ናት። ማሩ የፈታት ራሱ ከአንደበቱ የተናገረው ስትማግጥ አገኘኋት፣ ከኤርፖርት ደርሼ ስመለስ ስትማግጥ አገኘሁባት ብሎ የተናገረው ማሩ ለኤክሱ ነው እንጂ ለፋሲካ አይደለም። ከምን ከምን አገናኝታችሁት ነው ስለ ፋሲካ ጋር አምጥታችሁ የፋሲካን ፎቶ እና የኔን ፎቶግራፍ ለጥፋችሁ የምትናገሩት እሱ የተናገረውን ከአምስት አመት በፊት የተናገረውን ቪዲዮ አምጥታችሁ ሜላት ስትማጥ ተገኘች ብላችሁ በመላው አለም ስሜን አጠፋችሁ ለዛ ወጥቼ ደግሞ እኔ ተናገርኩኝ ባልሽ ባልሽን አስመረሽ ይሄው አስደመጥኳችሁ እኮ ቅድም የተደረሰበትን አደጋ ግጭቱን የመኪና ግጭቱን ያለፈበት ይስማክ ያለፈበት ውጣ ውረዱን ይሄን ሁሉ እኮ አሰማችሁ። ይሄንን ሁሉ አድርገሽ ባልሽን አሰቃይተሽ ከቤት አስወጥተሽ ሌላ ከአንቺ የተሻለች ቆንጆና ጠንካራ ሴት ሲያገባ ባሌን ቀማኝ ማለት አትቺም ብዬ መለስኩት። ለባሌ ኤክስ ነው። እንዴት ሰው ይህን አይረዳም? ፋሲካ መቼ ነው ስት ማገድ ተገኝታ የተፋታቸው ምን አይነት ሰው ውስጥ ይሄ አመለካከቱ፣ ሰው ውስጥ ይህንን መፍረድ አቅቶት ነው በዚህ ልክ። እኔ እንደዚህ ሰው የሚሰፍረኝ ሰው ይህንን ነገር መረዳት አይችልም። እየተወራ ያለው ስለስማከ ምን ያመጣው የፋሲካ ስም? እየተወራ ያለው ስለሚላት ስላለፈ ህይወት፣ ስማካዋቁ መሆኑን ሊያውቁ ይገባል ብዬ አስባለሁ እና እና ደግሞ አሁን እያወራች ያለችው የራሷን ህይወት ያለፈ ህይወቷን እያወራች ያለችው ከዛ ደግሞ እንዴት ከይስማከወርቁ ጋር ወደ ትዳር እንደገባች የቀድሞ ሚስቱ እንዴት እንደማገጠችበት ከዛ በኋላ ደግሞ ይስማከወርቁ ወደ ስራው እንዲመለስ መናገር እንዲችል እንዲጽፍ ሜላ ስታግዘው እንደነበረ መልካም ሚስቶናለት እሱ ራሱ ተናግረ። ኢንተርቪው እኮ አለ። ይስማከወርቁ የሰጠው ኢንተርቪው አለ። ምን ያህል እንደረዳችው እና እንዳገዘችው ሲያመሰግን ሲናገር ነበር። ያኔ ህይወቷን የተናገረችው ያኔ ህይወቷን ግን ከዚህኛው ህይወት ጋር አመሳስለውና አሁን እንደተፈጠረ አድርገው የተሰራ ነገር ነው ሚላቸው እንቁርቲ ያ ድራማ። ሰው ደግሞ ያንን ተከትሎ በጣም እንደ አለማገናዘቡ የሌለ ማለት ነው ማለት ሰው እንዴት አያገናዘም? ሰው እንዴት ሊና የለውም የወራው ያለሁት ሜላት ስትማግጥ ተገኘች ተብለው መነሻ ይዛ የመጣችውን ሀሳብና ልጆቹን በተንች ላለችበት ነው እኔ መልስ የሰጠሁት። ተረዳኝ። እና ደግሞ ለእሱ ሚስት ድምፅ ሆናለሁ አለች። እረፊ ታይ አናግራታለሁ። በተደጋጋሚ ታይ ብያታለሁ። እሱን አትንኪው፣ ምንም የማያቅ ሰውን የሚዲያ ሰው አይደለም፣ ፕሊስ ብዬ ለምኛታለሁ። ታይ፣ ይሄ ነገር ዋጋ ያስከፍላል። ረፊ በተደጋጋሚ ልትሰማ አልቻለችም። እሷ የታያት እዚህ ሶሻል ሚዲያ ላይ መጥታ በእሱ ስም የሱን ስም አጥፍታ ፎሎር ለመሰብሰብ ብዙ ተከታይ ለማግኘት በቃ ብዙ ብዙ መንገድ ለሚሄድ ነው እሱ ያሰበችው። በዛ ሁሉ ሂደት ግን የብዙ ሰዎች ህይወት እንደሚናጋ፣ ቤተሰብ ልጆች እንደሚበተኑ እንኳ መረዳት አልቻለችም። ከዛ የዛን ፎቶግራፍ አምጥታ የኔን ንግግር አድርጋ ለጥፋ ለእሷን የተናገር ሸዋለች ምን ስላደረገች ነው እኔ ስለ ዝችት የታወቂያት ነው ስለ ዝችት የማወራው እሷ እኮ በተዳሯ ተከብራ የነበረች ሰው እኮ ናት። አደለ እንዴ? ለምን ብዬ ነው እኔ ስለ ሷ ማነሳው። ይህ በቃ ማለት ብቻ እግዚአብሔር ለሁሉም እንትን ስላለ ለእያንዳንዱ ሰው እግዚአብሔር መልስ ይሰጣል ማለት። በተለይ ሶሻል ሚዲያ ላይ ተቀምጠው አሉ አሮጊት ሴቶች አሉ ሽማግሌዎች፣ ቁጭ ብለው በቃ እንትና ዛሬ አማረባት፣ እንትና ገባች፣ እንትና ወለደች፣ ረሷንማ እንደዚህ እንበላት እንዲህ እየተነቅ ስልክ ላይ እኔ ስክሪንሻት ሁሉ ደርሶኛል። እንዲህ ብለን እናብሽቃት ሜላትና እናዳት እያሉ ማለት ነው በጣም ነው የገረመኝ። ግሩፕ ክሬት አድርገው አንድ አራት አምስት በጣም ነው የደነቀኝ። እኔ እዚህ ጋር ግን አንድ ሀሳብ አለኝ። በሚገርምሽ ሁኔታ አንድ ሰው ተበዳይ ነኝ አንድ ሰው ተበዳይ ነኝ ካለ ያ ተበዳይ ሰው ወጥቶ መናገር የሚችል ቲክቶክ የምትጠቀም ሶሻል ሚዲያ ላይ የምናውቃት ሴት እንዴት ነው በተዘዋዋሪ እከሌን ተናገር የሌለውም ንቁርቴን የምታክል ሰውን ሜንሽን አርጋ ተናገሪልኝ ብላ የመጣችበት መንገድ እኔ ፍጹም ስህተት ነው። ሴትዮዋም ፋሲጋም ጭራሽ እንደዚህ አይነት ነገር አርጉልኝ የምትል ሰውም አደለችም እውነት ለመናገር ማለት ነው። ያሀ በሌላ ፕራይቬት በሆነ ነገር የምትነጋገሩ ወይም የምትናገረው ነገር ሊኖር ይችላል። እሱን ከባለቤቷ ስንሰማ ነው እንጂ ቅሬታውንም ምኑንም ከባለቤቷ ስንሰማ ነው እንጂ ይሄን ነገር አርጉልኝ የሚል ሰው በዚህ ምድር ላይ የለም። እንኩርቲ የራሷን አጀንዳ ማለት አምስት ስድስት ዓመት የታገለች ሴት ነች። በፖለቲካው መታለች፣ በብዙ ሰው ስም ማጥፋት፣ የህፃን ልጅ ፎቶ እየሰቀለች ኢቭን የኔ ልጅ እንኳን ለጥፋ የምትሳደብ ሴት የነበረች ነች። ኢቭን እንኳን አንድ እህት አለችኝ አዲስ አበባ ስልክ ቁጥሯን እንኳን አቃት አለሁ ብላን ቁጥሯን የላከችልኝ በዛ ደረጃ ማስፈራራት፣ በቃ ሊያሾን እንኳን ኢትዮጵያን ያለሽ ብላ የምታስፈራራ ሴት ነች። እንቁርቲ ማለት ያው ጊዜውን ተጠቅማ ማለት ነው። በዚህ ደረጃ ሰው በዚህ ደረጃ እንቁርቲን ስለምናውቃት እንቁርቲ ተናገረች ብለን እኛ ቦታ አንሰጣትም። እውነት ለመናገር እኛ ዛሬም እዚህ የተገኘ ነው ሁሌም ደግሞ የምንመጣው ቲክቶክ ላይ እውነት ካለ ለእውነት እንቆማለን። እና በዚህ አጋጣሚ ማስተላለፍ ያለብሽን ፖይንት ፖይንት የሆኑ ነገሮች አስተላልፈሽ ከዛ በኋላ ጆሮ አለመስጠት ነው ብዬን ማስበው። አመሰግናለሁ። ያሚሩ እኔም ከወዲህ የተለየ ሀሳብ የለኝ። አንቺ ጠንካራ ሴት ከድሮም ጀምሮ አውቃለሁ አሁን አይደል ደግሞ ሶሻል ሚዲያ ላይ ብዙ ሲፈ- ሲፈጠርብሽ አውቃለሁ ያን ተቋቁመሽ ማለፍ የቻልሽ ሴት ስለሆንሽ አሁንም መጠንከር ነው ያለብሽ ከፈጣሪሽ ከመጣበቅ ነው ያለብሽ መናገር ለሚገባው ሰው አሁን እኛ የኔ አሁን ስትናገር ይገባኛል ለማይገባው ሰው ግን አትልፊ ብዙ ለማስረዳመለከት አልደክምም እኔ አላስረዳም ስጀመር አላስረዳቸውም ሲቀጥል አንድ ሰው ሆን ብሎ አታክ እያደረገ እንዴት ብዬሽ ነው ማስረዳው ሆን ብሎ እኮ ነው ያሰው አታክ ያደረገው ሁን ብሎ አታት እያደረገ ምንም ነው መታሰደው ነው ብሎ ስለናንተ እያወራ እውነታውን እያወቀ እኔ በሌለውበት አራት ዓመት በፊት የተሰራ የተሰጠው ኢንተርቪው ለሌላ ሴት እንደሆነ እየታወቀ ሜላት ግን ስትማገጥ ታገኘች ተብሎ እንዳለ በአጠቃላይ በአጠቃላይ በመላው ጀርመን በመላው ዓለም ያ ቪዲዮ ተለቀቀ። በኔ ቦታ ስትቆሙ ምን ይሰማቸዋል? እናንተ እነዚህ ደነዞች፣ የእኔን ተሳዳቢ ዙራችሁ መስደብ ነው ያለባችሁ። ከኔ ጎን ቆማችሁ ማገዝ ነው ያለባችሁ እንጂ ጭራሽ እንዴት ነው ለሷ አደግፋችሁ በዚህ ልክ አንዲት ሴት እንደዚህ በዚህ ልክ አንዲት ሴት እህት የላችሁም? ይሄ እኮ ግፍ እኮ ነው። እኔ ላይ እኮ ግልጽ ግፍ እኮ ነው ያደረገችው ግልጽ ግፍ። ነገ ደግሞ በሁላችሁም ቤት ይገባል። ምንም በሌለ ታሪክ የዛሬ አራት ዓመት የተሰጠውን ኢንተርቪው አምጥታ እሷ ሜላት ስትማግ ተገኘች ስባል ምን እንዴት ነው እንትን የሚለው እና ለዛች ሴት ደግሞ ለማገጠችው ሴት እኮ ነው ድምፅ ልሆን የምትለው ማንን ለመጣል ማሩን ለመጣል እሱን አንገት ለማስደፋት በዚህ ርቀት ለምን መኬድ አስፈለገ? እኔ ነኝ እዚህ ሶሻል ሚዲያ ላይ ያለሁት። አላስቀየምኳት አልደረስ አልደረስኩባት አላልኳት። ጭራሽ ለሰጠውት መልስ ደግሞ እንደዚህ ከትምህርት ወድቀው በእሷ የተነሳ ልጃቸው ትምህርታቸውን መማር እንኳ አልቻሉም ምናምን ላለቸው ምላሽ ሰጠው ወጥቼ ልጆች እናቶች ልጆቻቸው የሚሰሩትን ነገር ማድረግ መቻል አለባቸው። ልጆቻችን መከታተል መቻል አለባቸው። ያንን የተናገርኩትን ደግሞ ወስደው ቆርጠው ከእህቴ ከእህታችን ፎቶግራፍ ጋር አድርገው ሌላ ታሪክ፣ አጀንዳው ሌላ ታሪክ፣ ገና ምንም በሌለ ባልተፈጠረ ገና ገና እኔ እናሱ ገና ለገና ስለተዋወቀን በቃ ብለው ሌላ ታሪክ ውስጥ ገቡ እነሱ እና፣ ይሄ በዚህ ልክ ሰው ለማሸማቀቅ እኔ ደግነቱ ለምጄዋለሁ። እድሜ በዛ ጦርነት ለምጁ አለሁ። እኔ የሁሉንም ዱላ የሰውን የክፋት ጥግ አይቻለሁ። ሰው እስከምንድረስ እንደሚሄድ አይቻለሁ። የሰው ክፋት እስከምንድረስ እና ከዛ በኋላ ጨንቃይን አደንድኝ ከዛ ሁሉ ዲፕሬሽን፣ ከዛ ሁሉ ስትረስ፣ ከዛ ሁሉ የሚያስጨንቅን፣ በቃ በጣም የሚያስጨንቅ ጊዜ ወጥቼ ጀስታውን በራሴ ሙድ ሁሉን ነገር በራሴ ያመንኩበትን ነገር አረጋለሁ ያላመንኩበትን ነገር አላደርግም። ይሄ ነው ካልኩኝ ይሄ ትክክል ነው ካልኩ ትክክል ነው፣ እያሰብኩበትን ነገር አረጋለሁ። አሁን እሷ ምንድን ነው? ለምን ጠንካራ ሆነች? ለምን ሜላት ለእሱ ለሱ ዘብ ቆመች? ነው እኔ ደግሞ ከተገበደለ እና ከተገፋ ሰው ጎን ቆማለሁ። በዚህ ልክ አንድ ሰው አታክ ስታደረግ እሷ ለእሱ አካውንት ብር ሲል ገባላት ማለት ነው ወደ እሱ አካውንት ለእርዳታ ገንዘብ ሲገባ ትክክል ነው። እሱ ስህተተኛ አይደለም። ለሌላ ሰው ገንዘብ ሲልክ ወደ ሌላ ሰው ደግሞ ሲሰጥ ደግሞ እሱ ትክክል አይደለም። ትመጣለች፣ ትስድዋለች። ይሄን ይሄ ትክክል ነው ወይ ተገቢ አይደለም። ጽፋ ጽፋ ያልተመሰለሰላት ነፍ ቴክስት አለ ጥዋ ስለሆነ እንደምትለው አይነት ሰው አይደለም። እኔ አይደለሁ ማንም ይመሰክርለታል፣ ለዞ ማለት ነው። እኔ ድፍን ህዝብ ይመሰክርልግ የተለያዩ ቪዲዮዎች አሉ። ህዝብ ማወቅ ያለበትን ማለት አንቺ ፖስት አድርገሽ ወይ ደግሞ ያንን ቪዲዮ ሰርተሽ ማውጣት ስላለብሽ በውስጥ እልክልሻለሁ። ምቀኛ አታሳጣኝ ይላል አበሻ። ጠላት ስለበዛብሽ ትወድቂያለሽ ማለት አይደለም። ጠላት ስለበዛብሽ ትደክሚያለሽ ወይ ደግሞ ወደታች ትዝቅት ያለሽ ማለት አይደለም። እኛ በአካል ስለምናቀሽ እንደዚህ አይነት ሴት አይደለሽ። ሁሌም እንደግፍሻለን። ምንደግፍሽ ደግሞ በአመለካከትሽ እንጂ በሰብአዊነትሽ እንጂ እኛ አሁን የፖለቲካ አመለካከትሽን ሰዎች የማይደግፏሉ የሚደግፏሉ እኛ እዛ ውስጥ አደለም። እኔ አሁን የፖለቲካ ደጋፊ አለው ምንም ውስጥ አደለም። ያለት ሃይማኖትም ፖለቲካም ማለትነበማንነትኢቨን እንኳን በዛ እንኳን ቢሆን በዛ እንኳን ቢሆን ሜሉ እኛ አስተያየት አንሰጥም ነበረ። ዳር ላይ ሆነን የምናይ ሰዎች ነን። አሁን ላይ ግን አሁን ላይ ግን የተነሳችብሽ ምቀኝነት ቅናት፣ እቺ ሰው ከዱባይ ጀምሮ ስትናገር የነበረችውን እያንዳንዱን ቪዲዮ ሪከርድ እኔ እጄ ላይ ስላለ በውስጥ ስለምልክልሽ። ብራቦ አዎ፣ በውስጥ ስለምልክልሽ፣ በውስጥ ስለምልክልሽ እውነቱን አደባባይ ላይ ታወጭልንና ህዝቡ በደንብ መረዳት አለበት። የእንቁርቲን ክፋት መርዟን የምትረጭበት እሷን የሚከተሉ ሰዎች መርዟን እየረጨች ስለሆነ የማያውቋት ሰው እንዲያውቃት አንቺንም ደግሞ በይበልጥ እንዲያውቅሽ መስራት አለብሽ። በዚሁ ቀጢ። አንቺ ጀግና ሴት ነሽ። ለሴቶች ምሳሌ የምትሆኝ ሴት ነሽ። እስከ ዛሬ ድረስ መጥፎ ነገር ስታደርጊ ስላላየን ነው ዛሬ የምንቆምልሽ። እነ ዮዳብም እነ ቡላላም፣ ሁሉም ሰው ስለ አንቺ ተነስቶ መናገር ያልቻሉት አንቺን በሚያቁሽ ጥግ ድረስ ስለሚያቁሽ ነው እና ሁልጊዜም እኛ ወንድሞች ከጎንሽ አለን። አይዞሽ፣ በርቺ። ወደኋላ የሚያስቀርሽ ነገር ካለ ደግሞ እኛ መተን ላንቺ እንቆምልሻለን። ተከፍሎን ሳይሆን ሰብአዊነት አስገድሎን ስለሆነ ብቻ ነው ላንቺ ዘብ የምንቆመው። ማንም ከፍሎን አይደለም። ማንም አግዙን ተብለን። ሰው እንደዛ ሲል ስለሰማሁ እኔ እንደው ሜሉ አውራለኝ አላለችኝም። እንደዚህ ሆኛለ አላለችኝም። ኖርማሊ መጥቼ በራሴ ነው ሳፖርት እያደረኩ ማድረግም አይደለም። ብቻዋን ቻሌንጆቹን መጋፈጥ የምችል ሴት እንደሆነች ያውቃሉ። ከድሮ ጀምሮ ለሁሉም ተናገራሉ። ማንንም እዚህ ጉዳይ ላይ የማንንም እርዳታ አልፈልግም። ለሁሉም ቲክታከሮች ሲመጡ ወንዶችም ሴቶችም ኤቨነኛ ልሽ ራሱ ንግባበች አንፈልጉም ያልኩት ለምን? እዚህ ጋር ምንም አጋዣ አያስፈልግም። አሁን በማንነቴ በምናምን ቢሆን ትክክል ነው፣ ማንነትን መሰረት ያደረገ ነገር ነው እንላለን። ይሄ ግን ከሀሰት መረጃ እኔን የማይገልጽ እኔን የማይወክል ቪዲዮ እሱን ለማሸማቀቅ እሱን በተናገረች ቁጥር እኔን ስለምከፋ ያንን እኔን በቃ ያኛው ድክመቴ ስለሆነ ስለ እሱ እንድታነሳ ስለማልፈለግ ስለምታቅ እኔን ለማበሳጨት ስትል ነው የዛኛውን ይዛ ይመጣ። እሱ ደግሞ ይኸው እሱ የጻፈው የተነበየው ነው። አሁን በአለም መድረክ ላይ ይሄ ስለዚህ ነዳጅ እየተነገረ ያለው ማለት ነው። ተረዳኝ። እኔ ከጎኑ ቁሜ እኔ ሶሻል ሚዲያ ላይ ስላለው ድረስ እኔ አላስነካውም። ክብር የሚገባውን አሁን ሪቮሉሽን ጀምረናል። እሱን የሚያከብሩበት ጋዜጠኞችን ስለ እሱ ጥሩ ጥሩ እንዲያወሩ የሱም ስብና ስጀመርኩ ሜሉዬ ይቅርታና ስጀመርኩ ደገናል። የህዝብ ነው የህዝብ ነው ቅርሳችን ነው። እኛም እንጠብቀዋለን፣ ሁላችንም እንፈልገዋለን። ስለ እሱ ክፉ ነገር መስማት አንፈልግም። ሪሌሽን ሌላ ነው። ስራው ሌላ ነው። ማንነቱ ሌላ ነው። ስለዚህ በእናንተ ያለው ሪሌሽን በምናውቀው ደረጃ ልክ እናውቃለን። እኛ ወተን መናገር የማንፈልገው አንቺ መናገር ስለምቺ ብቻና ብቻ ነው። ስለዚህ ይሄ ስለዚህ የሚመለከተው አካል ነው ወጥቶ መናገር ያለበት እንጂ እኛ ወተን ስለ ይስማከም ስለ ዞዬም ስለ ፋሲካ መናገር መብቱ የለንም። መናገር የምንችለው ግን ሜላት ምን አይነት ሰው ነች ሜላት በምናቃት ልክ በምናቃት ደረጃ ልክ እኔ ሜላትን ሳቃት ከአምስት ዓመት በላይ አውቃታለሁ። ከቲክታክን በፊት ነው ማውቃት። ስለማቃት ጥግ ድረስ ቆሜ ግን ለእሷ መሰክርላታለሁ። አሁንም ቢሆን መስማት ያለባችሁ ነገር ቢሆን ሜላት ጠርታኝ አይደለም እኔ ስለ ሜላት የማወራው። ቡላላም ተጠርቶ ማንም ሰው ተጠርቶ አይደለም ስለአንቺ የሚያወራው። ግን አንዳንድ ጊዜ ምን አለ መሰለሽ ብዙ ቆሻሻ በበዛበት ቦታ ላይ መጥራት ያለበት ነገር መጥራት ስላለበት ነው። አሁንም ደግሞ ቪዲዮዎቹን እንልክልሻለን፣ ፖስት ታደርጊዋለሽ፣ በደንብ አይተሽ ህዝቡን ይፋ እንደምታደርጊው ተስፋ እናደርጋለን። በእኛ አያምርም፣ ይህንን ነገር በአንቺ ነው የምናደርገው። ስለዚህ እኔም አሁን ልወጣ ስለሆነ የሚሉ አቅምሽን ብቃትሽን አቀዋለሁ። አለቀ። አንደኛ ነገር ለማንም አልመለስም። ሁለተኛ ነገር ዞዬን በተመለከተ ሁላችሁም ማለት ነው፣ አሁንም ወደፊትም ቅናት ያዛችሁ። እሱ ስነ ስርዓት ያለው ጨዋ፣ አለቀ ለሰው የሚያዝን ለሰው የሚረዳ ለድሃ አባት የሆነ ይሄ ሁሉ አይገባውም። ይሄ ሁሉ አይገባውም። እያንዳንድሽ ጽፋችሁለት እርዳታ ፈልጋችሁም ሆነ ምንም ያህል እንትን ያላላችሁ መልስ ያልተሰጣችሁ ናችሁ። ሴቶቹም ወንዶችም አሁን አይገነሱ ናችሁ የተነሳችሁ። ይሄሜሜሜርም መልስ ቆይ ቆይ፣ አንድ የሱን መልስ ላሰማቸው። ይህንን መልስ ከራሱ አንደበት ያለውን ፋክት አስቀምጦላችሁ ሌላ አወራለሁ ብትል የሚሰማ የለም። ድንጋይ ቀቅለ ብላ ነው የምልህ። ምንም አታመጣም። እያንዳንድ ማለት ነው ቤት ኪራይ መክፈል የሚችል አቅም የሌለህ ደቀቀና እዚ ጋ እየመጣ አንድን ትልቅ ግድን ግድ የሆነ ሰው ልትናገሩ አትችልም። አውርተህ ትቀራለህ። አዎ ይህ ሰው በእናታችሁ ጋ አስከፍታችሁ ብዙ ሰው መርዳት የሚችል ሰው ነው። ብዙ ሰው ማገዝ የሚችል ሰው ነው። ለእናንተ አደለም ብዙ ሰው ያገዘ ሰው ስለሆነ አስከፍታችሁት እንዳታጠፉብን። አንድ አለን የሚረዳ ሰው እሱ ስለሆነ አትሊስት ድረስ ስንለው የሚደርስልን ለድሃ ለተጎዳ ሰው የሚደርስ ሰው ስለሆነ እባካችሁ ስሙን ሳታውቁት አትፍታችሁ አስከፍታችሁት ከሚዲያ እንዳታርጉት። ይሄ ሰው ከሚዲያም ጀርባም አለ ሚዲያ ላይም አለ። ድረስ ሲባል የሚደርስ ሰው ስለሆነ እንዳታስከፉት ብዬ ነው ማጠቃላይ የምሰጠው። ሜሪዬ ስለ አስገባሽኝ አመሰግናለሁ። ጉላላ መስመር ላይ እንገናኛለን። ጋይስ እዚህ ያላችሁ ሁላችሁም አመሰግናለሁ።

ሀይ ሚሉ አሰላም ነበረ። ያው እኔ ብዙ ማውርቻ ያላቅ ሶሻል ሚዲያ ላይ እንደዚህ በተሰበሰብበትና በውስጥ በአውራሽ ደስ ይለኛል ማለት ፐርሰናል ኦፕሽን በቀ ምናምን፣ ግን አሁን በምታልፊበት ቻሌንጅ ምናምን በጣም አዝናለው። ምክንያቱም እንደሴት ውሸት የሆነ ነገር አንድ ሰው ላይ እንትን ሲደረግ ያም አልሆን እንደ ሴት እውነት ለመናገር ግን አይ ቲንክ ውሸቱን የምታጠሪበት ወይ ነው መሰለኝ። እኛ እኔ ለራሱም እኔም እንደሴቶችም የሆነ በጣም ብዙ ተቃውሞ ያጋጠመው ይሄ ውሸቱንም የምታጠሪበት ወይ እንትን ሆነ ብዙዎቹን ዲስሪስፔክት የማድረግ አይነት ወይ ሆነና የሆነ እንደዛ መሰለኝ እንጂ ውሸት እኮ ውሸት ነው፣ አይደለም ውሸት መቼም ተደብቆ አይቀርም። ቀስ ብለሽም አንቺ እራስሽም ሶሻል ሚዲያ ያለሽ ብዙ ትሰሚያለች፣ እና ቀስ ብለሽ የማጥራቱን ነገር ትሄጂበት ነበረ። ግን ውሸቱን ውሸቱን እንቁርቲ እኮ አላማዋ እኮ ይኸውልሽ፣ አላማዋ እንቁርቲ እኮ ይሄ ጉዳይ ይኸውልሽ፣ አንቺ እናንተ ያልተረዳችሁት ቪው ትፈልጋለች። እኔ ይኸውልሽ እኔም እኔ እኮ አሁን በተለይ በእኔ በቃ ፌመስ እኮ ነው የሆነችው ፌመስ እኮ ነው የምነግርሽ። እሷ ትፈልገዋለች ይህንን ወከባውን ወሬውን ምን። ግን ይዞባት የሚመጣው መልስ ዋጋ እንደሚያስከፍላ አልተረድ። እነግራታለሁ ተይ፣ ይህንን ጉዳይ ተይ፣ ዋጋ ያስከፍልሻል። በተደጋጋሚ እነግራታለሁ፣ ግዴለሽም ብያታለሁ። አልሰማችም። እሷ የመስራት እንደ ቀልድ እንደ ተራርጋን ያየችው እንደዛ አይደለም ወይ ደግሞ እንደዚህ እንደለመደቻቸው እንደምትነጋገረው አይደለም። ተይ ብያታለሁ እኔ ግድ የለሽም ነገ፣ እንቅልፍ ማጣት አለ ብዙ ነገር አለ። በዚህ ልክ የሰው የሰው ህይወት አትበጥ ብጪ፣ የሰው ህይወት አትበጥ ጅ። አልነካሽን ሰው አትንኪ፣ አትድረሺ። ቢሆን አልነካትም ለፋሲካ ብታስብ ደግሞ ከሱ አካውንት የገባው አንድ ሽብርን ውጣ ጸጥ ብላ፣ ወይ ደግሞ ለሰውም ሰጠችው ለቀደደችው፣ አቃጠለችውም። ሌላው አካውንት ሲገባ ለምን በጎን እየደወለች ሰው የሰው ሰላም ትነሳለች? ለምን ትበጠብጣለች? ብዙ ታሪክ አለ በነገራችን ላይ የማታቋም ከሆነ እሷ ከዚህ በኋላ አንድ በአንድ እያንዳንዳቸው ሚስጥራቸውን እያወጣው ነው የምዘረግፈው። ለህዝብ ማለት ነው፣ ለአደባባይ ነው ማሰጠው። ከዚህ በኋላ ታሪኩ ሁሉ ግልብጥብጡ ነው የሚወጣው። ይሄ ነገር እንዳይፈጠር አሁንም ተይብያታለው። ማስረጃዎች አሉ የሚሰቀጥጡ፣ ህዝብ ጋር ቢደርሱ ማለት ነው። የድምፅ የቪዲዮ ማስረጃዎች አሉ። ይሄ ሁሉ ዞን ለመጣል፣ ቤብን ለመጣል የተኬደበት ርቀት እሱን ለማዋረድ እኔ ተው ብለናል። በዚህ ሁሉ ሂደት አሁን ሲሞገሱ የነበሩ ሰዎች ሁሉ ጥያቄ ውስጥም እንዳይገቡ እረፉ። አሁንም ቢሆን ስሙን አታንሱ፣ ወተሽ ይቅርታ ጠይቂ፣ እሱን ይቅርታ ጠይቂ፣ እሱን ስም አታጥፊ ብላለች፣ አልሰማ ብላለች። በተደጋጋሚ ቢናገራት አልሰማ ብላለች። ስለዚህ ያ ነገር ብዙ ችግር ዞባት ይ በዚህ ልክ እንደዚህ በመጣል በዚህ ልክ አንድን ሰው ለመጣል እራሷ በአንድ ቤቷ ይሄ ቆይ ከተፋቱ ቆይቷል የሚለውን ላሰማችሁ። አሁን የሰው ባልቀርምታ ብላን ንትን የምትለው ቆይ ላሰማችሁ። እንዲ አለኩ እዚህ ጋር እንዴ ከመጣችሁት አይቀርማ ለምን አላሳያችሁም? ምን ያክል በሰው አእምሮ እንደምትነግድ ሰዎችን ስታጣላ እንዴት እንደሚያስደስታት እሷ ማለት ነው። ሹን መሆን ትፈልጋለች። በቃ እኔ በተለይ ቦታ በቃ ሰጥቼ ምናምን እንዳወራ ምናምን ስለሰሙም ትፈልጋለች። ቆይ ላሳይሽ አንዴ እራሷ በአንደበቷ የተናገረችው ማለት ነው። ይሄ ሁሉ ማለት ለሷ እንቅልፍ ይወስዳታል። ከሌላ ሰው ሌላ ማለት አንድ ከኔ ጋር እኔ ጋር እንትን ውስጥ ገብታ አሁን የሰው ባልቀማች ነው አይደል የምትለው። ሰማችሁ አይደለም? ትዳሩ ኦረዲ ፈርሷል፣ በራሱ አንደበት ትዳሩ ኦረዲ ፈርሷል አለች። ከዛ ቀጠለች መጣች፣ ሜላት የሰው ባል ወሰደች ብላ ደግሞ መጣች። ይሄንን ድራማ ሰው ተቀብሎ እንዴት ነው የሚያስተጋባው? እቺ ሴት እኮ በዚህ ቤተሰብ ስም እየነገደች እኮ ነው። ይህን ቤተሰብ እኮ ኦረዲ ለአደባባይ አስጥታ የራሷን ስም የገነባች ሰው እኮ ናት። ፍጹም ጭካኔ በተሞላበት መልኩ፣ ለዛውም ደግሞ በህይወት የሌሉ ህጻናትንም ጭምር እንዲመጡ አድርጋ የእነሱን ፎቶግራፍ ከእኔ ንግግር ጋር ቆርጣ፣ እኔ ፌመስ ስለሆንኩኝ ለህዝብ ቅርብ ስለሆንኩኝ የእኔ ነገር ሴንሴቲቭ ስለሆነ የእኔን ንግግር ቆርጣ ከዚህ ህፃን ልጅ ጋራ ነፍሱ እንኳን እንዳታርፉ እኮ ነው የተጫወተችበት። የእሷ ጭካኔ እኮ ለከት የለውም። የእሷ ጭካኔ ለከት የለውም። የእሷ ጭካኔ ይህንን ህዝብ ነው እኔ አይደለውም። ይሄው ራሷ እኔን ትዳር አፈረስሽ የምትለው እየሰማ እንዴት ነው የእሷን ሀሳብ ደግፎ ሌሎቻችንን የሚተቸው? ምን ስላደረግን? እንደኛ ህይወት አንኖርም እንዴ? ማንም ሰው እኮ ህይወት ይቀጥላል፣ ከኔ ጋር ባይሆንም ከሌላ ሰው ጋር እኮ ይቀጥላል። እኔም ከእሱ ጋር ባይሆን ከሌላ ሰው ጋር ቀጥላለሁ። ቁመን አንቀር። አረ፣ ትክክል ይሁን። እኔ ሁለት ጥያቄ ልጠይቅሽ ስለ እውነት ለመናገር ዲቮርስ ካደረጉ ይሄ አሁን ያለሽበት የራስሽ ህይወት ቱ ፐርሰናል ነው። ምንም ማንም ሰው አይመለከቱም። እኔ ስለዚህ ማውራትም አልፈልግም። ምንም ማለት አልፈልግም። ውሸት ግን የሆነ ውሸቱን ለማጥራት የሄድሽበት ወይ ወይም አንድን ሰው ለመናገር ለመመለስ የሄድሽበት ወይ እኔ ለራሱ እኔም ተሰምቶኛል ነው እያልኩሽ ያለሁት። እንደ እናት ማለቴ እሱም በመሆን ደግሞ በእኔ እግር መቆም አለብሻ። በእኔ እግር ቁመሽ ነው መፍረድ ያለብሽ። ኦልሬዲ ቪዲዮሽ አንቺ ያልተናገርሽው ቪዲዮ አንቺ በሌለሽበት አንቺ በሌለሽበት አንቺ ባልማገጥሽበት ማገጥሽ ስትባይ፣ እንዴት ነሽ ልታወሪ ትችያለሽ? ትቀልጃለሽ እንዴ? እንዴት እኔ እንዳወራላቸው ነው የሚፈልጉት? በመላው ዓለም ኔአትናደጅ ላውራሽ የፈለጉት ነገር ሁለት ነገር አለ። ማለቴ የመጀመሪያ ስለ ዲቮርስ ማለት ነው። አሁን ሁለት ባለትዳሮች ሲፋቱ የማን ችግር ነው? የሴቱ ነው የወንዱ? ማለቴ የማን ችግር ነው ብልሽ ነው የምታምኒ? ምን ማለት ነው? አለመግባባትማ በሁለቱም ሁለቱም ስላልተስማሙ ነው። ሁለቱ ስላልተስማሙ በቃ አለ፣ የሁለቱም ችግር ነው። አልሆንም የሚችለው ማንም ተጠያቂ አይደለም። ግን ቅድም ቪዲዮ ላይ ያልሽው አንቺ በደንብ ባልሽን ሳትከባከቢ ሳትቃርተሽ። እንደዛ ያልኩት እንደዛ ያልኩት አሁንም እየተረዳችሁኝ አይደለም። እንደ አማርኛ እኮ ነው የማወራው። ላለፈ ለቀደመ ይስማከ ሚስቱን በትኖ ልጆቹን ሜዳ ላይ ጥሎ አለች። አይደለም ሜዳ ላይ አልጣለም። ስትማግጫ አግኝቶሽ ነው ፈቶሽ ሄደው። ለምን ባልሽን በስነስርዓት ያላሽም ሰብስበሽ ብዬ ምላሽ ሰጧት። ስለዚህ ለምን ስሟን አልጠራሽም? ማለቴ አሁን ቪዲዮ ላይ እኮ አይናገርም እንደዛ እኮ የሚል ወይ ማረግ እኔ እኮ የምልሽ ስለ ዲቮርስ ነው። ስሟን ጠርተሻል። ሷ ስሟን ጠርተሻል። አንቺ እንደዚህ እንደዚህ ሳታረግ ቀርተሽ እንደዚህ እንደዚህ ነበረብሽ። ግን በአጠቃላይ ስለተፈታሽ ማለቴ፣ ሳትከባከቢ ቀርተሽ ባለሽ ሲሄድብሽ ነው ያልሽው። እና ዲቮርስ ላይ የሴቶትን ጉዳት ነገር መሰለና በዛ ተሰምቶኛል። አሁን ክሊር አድርገሽልኛል። ክሊር ነው። እንደዛ ነው ደግሞ ክሊር ቱጋች ከዛ ሁለተኛ፣ ቆይ ቆይ ልመልስልሽ። አመሰግናለሁ ስለጠየቅሽልኝ። እያስተጋባ ነው ድምፁ አየሽ። ፋሲካ ስትማግጥ አልተገኘችም። አሁን ሰው እንዲረዳ የምፈልገው ስትማግጥ የተገኘችው የእሱ ኤክስ ናት የማሩ ኤክስ ናት። ማሩ የፈታት እራሱ ከአንደበቱ የተናገረው ስትማግጥ አገኘኋት ከኤርፖርት ደርሼ ስመለስ ስትማግጥ አገኘሁባት ብሎ የተናገረው ማሩ ለኤክሱ ነው እንጂ ለፋሲካ አይደለም። ከምን ከምን አገናኝታችሁት ነው ስለ ፋሲካ ጋር አምጥታችሁ የፋሲካን ፎቶ እና የኔን ፎቶግራፍ ለጥፋችሁ የምትናገሩት እሱ የተናገረውን ከአምስት አመት በፊት የተናገረውን ቪዲዮ አምጥታችሁ ሜላት ስትማግ ተገኘች ብላችሁ በመላው አለም ስሜን አጠፋችሁ ለዛ ወጥቼ ደግሞ እኔ ተናገርኩኝ ባልሽ ባልሽን አስመረሽ ይሄው አስደመጥኳችሁ እኮ ቅድም የተደረሰበትን አደጋ ግጭቱን የመኪና ግጭቱን ያለፈበት ይስማክ ያለፈበት ውጣ ውረዱን ይሄን ሁሉ እኮ አሰማችሁ። ይሄንን ሁሉ አድርገሽ ባልሽን አሰቃይተሽ ከቤት አስወጥተሽ ሌላ ከአንቺ የተሻለች ቆንጆና ጠንካራ ሴት ሲያገባ ባሌን ቀማኝ ማለት አትቺም ብዬ መለስኩት። ለባሌ ኤክስ ነው። እንዴት ሰው ይህን አይረዳም? ፋሲካ መቼ ነው ስትማገድ ተገኝታ የተፋታቸው? ምን አይነት ሰው ውስጥ ይሄ አመለካከቱ ሰው ውስጥ ይሄንን መፍረድ አቅቶት ነው። በዚህ ልክ እኔ እንደዚህ ሰው የሚሰፍረኝ ሰው ይሄንን ነገር መረዳት አይችልም። እየተወራ ያለው ስለዚህ ስማከ ምን አመጣው? የፋሲካ ስም እየተወራ ያለው ስለሚላት ስላለፈ ህይወት